ውድ ተመልካቾቼ ለዛሬ ጅላችሁ የመጣሁት የወረቃ ኢነብ አይነት ያልንጂ ይባላል። በየካፍቴሪያው የሚሸጡት ጣዕማቸው ልዩ የሆነ ቆንጆ ወረቃ ኢነብ አሰራር ነው ማሳያችሁ። ለአሰራር በጣም ቀላል ነው። ውጭውም ውስጡም በስሎ ጣዕሙ ልዩ ሆኖ ቆንጆ የወረቃ ኢነብ እንዴት እንደምትሰሩ እኔ የምጠቀመውን የወረቃ ኢነብ አይነትም ጭምር በሚገባ በዚህ ቪዲዮ በዝርዝር ማሳያችሁናል። ውድ የሺ ኪችን ዩቱብ ተከታታዮች እንግዲህ ይህን ቪዲዮ እዩት። ክዳኑ ላይ ያችሁት የተጻፈውን ያርጎት የሚባለው የወረቃ ኢነብ አይነት በጣም አሪፍ ነው። ክዳኑ ላይ ያለ ጎኑ ላይ ተጽፏል። በተጨማሪ በቀይ ግሪፕ ሊቭስ ወይም ወረቃ ኢነብ የሚለው ጎኑ ላይ በቀይ የተጻፈ ነው። ተመሳሳይ ስላለው ነው። ጫፏ ላይ ከክዳኑ ጎን ላይ በቀላሉ እንድትከፍቱት እንደዚህ ትገለብጡትና በቢላ ጫፍ ነካ ስታረጓት ምልክቷን ማለት ነው ትከፍትላችኋለች። ከዛ ወደ ላይ ቀና ታረጉና እጃችሁን አስገብታችሁ ነቅነቅ ነቅነቅ እያደረጋችሁ ቀስ ብላችሁ ስታወጡት በቀላሉ ወደ ላይ ይወጣል። ለምን አፉ ጠባብ ሆኖ ብዙ ቅጠል ስለያዘ ማለት ነው። ይህ የወረቃ ኢነብ አይነት ተመሳሳይ ስም አለው። ልዩነቱ ጎኑ ላይ የምታዩት ያርጎት የሚል ስምና ክዳኑ ላይም ስም አለው፣ ተመሳሳይ ስም እንዲሁም ጎኑ ላይ እዛው ጋር በቀይ ነው የተጻፈው። ሌላኛው ይለያል። ይሄኛውን ከገዛችሁ በጣም አሪፍ የወረቃ ኢነብ አይነት ነው። ካወጣችሁት በኋላ ታጥቦታላችሁ፣ ለቅለቅ ታረጉታላችሁ ደጋግማችሁ በውሃ በንጹህ ውሃ። ለምን የታሸገበት ጣም ጨው ምናምን እንዲሄድ ማለት ነው። በመቀጠል ማጥለያ ላይ ታረጉታላችሁ የያዘውን ውሃ እንዲንጠፈጠፍ ማለት ነው። ለረጅም ደቂቃ አስቀምጡት እያልኩ አይደለም። ለቅለቅ አድርጋችሁ ወንፊት ለብታረጉት በቀላሉ ይጠነፈፋል። ነጣጥ ላይ ነው ወይም እናጥበው፣ ምንም ችግር የለም። እንደዛው እንዳወጣችሁትም ማጠብ ትችላላችሁ፣ ብቻ በደንብ ማለቅለቃችሁን አትርሱ። ይህ የወረቃ አይነብ ቅጠሉ በጣም ቆንጆ ስለሆነ በምትቀቅሉበት ጊዜ ሩዙም ቅጠሉም እኩል አብሮ ይበስላል። በዚህ ቪዲዮ ከመጀመሪያ እስከ መጨረሻው ስለማሳያችሁ ኢቭን ለመጀመሪያ ጊዜ ቢሆን እንኳን የምትሰሩት ቪዲዮን በደንብ አድመጣችሁ ከተገበራችሁ በጣም አሪፍ የሆነው የወረቃ አይነብ አይነት ነው የምትሰሩት በተለይ ደግሞ በበዓል በተለያዩ ፕሮግራም ላይ ከካፌ ወይም ከምግብ ቤቶች የሚሸጡት በጣም በውድ ነው። እናንተ በቀላሉ ቤቱ ሰርታችሁ መመገብም ሆነ ማቅረብ ትችላላችሁ። እንግዲህ እንደዚህ ካደረግኩት በኋላ ደግሞ ለስራ እንዲያፈጥነኝ እንደምታዩት አንድ በአንድ ቅጠሎቹን እንጣጠላቸዋለሁ፣ እዘረገዋለሁ ማለት ነው። ይህ የምታዩት ሼላ ወይም ጉጢ ይባላል። ሽ መስሪ ወይም የሩዝ የተጠቀምኩት የሽ መስሪ የሚሉትን ነው። አጠብኩትኝ ምን ያክል ይበቃል? ሁለት ኩባያ ይበቃችኋል። በ250 በ250 ማለት ነው። እዚ ጋር ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም፣ በቅዱኒስ እና የቲማቲም ድልህ አለኝ። ቲማቲም ቆዳው ይላጣል ሲከተፍ ማለት ነው። በቅዱኒሱን በዛ ያለ እናደረገው ና ናና የሚያስፈልገዋል። ናናውን አነስ እናደርገዋለን። እንዲሁም ደግሞ የፈረንጅ ቃሪያ በዚህ በአረንጓዴ ወይም በቀዩ ካላችሁ መጠቀም ትችላላችሁ። ቀዩም ይጥማል፣ አረንጓዴው ይጥማል። የምታዩት ፍልፍል ባርድ ወይም ፍልፍል ሐሉም ፍልፍል ሄሉ ይባላል። ቃሪያው ማለት ይሄ ነው፣ የፈረንጅ ቃሪያ። ነጭ ሽንኩርት ሶስትም ሁለትም ፍሬ እንደ ምርጫችሁ። ይህ ደግሞ የቲማቲም ድል ነው። ማጆን ጠማጥ የሚሉት ደብስ ፍልፍል ነው የሚደረገው። በመሰረቱ ደብስ ፍልፍል ስለሌለኝ በቲማቲም ድል ቀየረዋለሁ። ደብስ ፍልፍል የሚሉት ካላችሁ ደብስ ፍልፍል ትጠቀማላችሁ፣ የቲማቲም ድል አታደርጉበትም። ምን ያህል የቲማቲም ድልህ የሚለውን እናያለን። በቪዲዮ ሳቁላላ እነግራችኋለሁ። ምክንያቱም የቲማቲም ድልህ አንዳንዱ በጣም ቀይ ስላለ ማለት ነው። እሺ እዚጋ ደግሞ ይህ የምታዩት ራሱ ፓፕሪካ ነው። ፓፕሪካ ማቃጥለውን ያለኝ የፈረንጅ ቃሪያ ፓውደሩ ማለት ነው። እዚጋ ደግሞ የሚያቃጥለው ፍልፍል ማር ሀር አለኝ። ከበዛ የማይበሉ ከሆነ በጣም ትንሽ ታደርጋላችሁ፣ እንደ መጫችሁ የማቃጠለውንና የሚያቃጠለውን ያረኩት ይሄ ፍልፍል አህማር ፓፕሪካ ነው። ቅድም ያረኩት ደግሞ ፍልፍል አህማር ሀር ነው። እዚጋ ደግሞ ጨው አለኝ። ጨው አታብዙ። እንደ አስፈላጊነቱ በትንሿ ማንኪያ አንድን ያደረኩት፣ ለምን እያንዳንዱ ስቴፕ ላይ ተጨማሪ ጨው ስለምናደርግ እንዳይበዛበት ማለት ነው። ይሄ ደግሞ ከዝበራ ፓውደር ነው። ከዝበራ ፓውደር እንደምታዩት በትልቁ ማንኪያ አንድ የሚሆን እናደርጋለን ማለት ነው። እኔ የተጠቀምኩት ትንሽ ማንኪያ ስለሆነ ነው በጣም የሞላሁት የማለት በትልቁ ማንኪያ አንድ ማለት ነው። ከዝበራ ለማታውቁ ሀገራችን ድንብላል የሚሉትን የድንብላል ፍሬ ፈጭቼ ማለት ነው። አያችሁት፣ ከዝበራ ማለት ይሄ ነው። ፈጭተን ነው የምንጠቀመው። አያችሁት፣ ቲማቲሙም ቆዳውን ላጡት፣ ከዛ ነው የምትከትፉት ማለት ነው። ናና በዛ ያለ ያስፈልገናል። ካጠብነው በኋላ ቅጠሉና የምንለመልመው ቅጠሉን ለምልመን ነው ትንምንለው እንዲሁም የደረቀ ናና ወይም ናና ናሽፋለኝ። በተጨማሪ ፍሬሽ ናናም አለኝ ማለት ነው። እንግዲህ እንደምታዩት በትልቁ ማንኪያ አንድ ናናን ያደረግኩት፣ በትልቁ ማንኪያ አንድ ከዝበራ ፓውደር፣ ትንሽዬ ፍልፍል አሀር ጨውና ፍልፍል አህመር ፓብሪካን ያደረግኩበት። እነዚህ ናችሁ ቅመሞቻችን የዛሬው ማለት ነው። ናናውን እንደነገርኳችሁ ቅጠል ቅጠሉን ብቻ ስለምንፈልግ መጀመሪያ እንደዚሁ እጠቡት። የተለያዩ ያው ካፈር ስር ስለሆነ ብዙ ጊዜ ቀረብ ያለ ስለሆነ ለመሬት ብዙ አፈርና አሸዋ ስለሚይዝ በደንብ እጠቡት ከዛ እንደዚህ ወረቃ ኢነቡን በደንብ ንጥል ንጥል አድርጌ አስተካክላለሁ ከዛ ደግሞ ጫፏ ላይ መሀል ላይ በመቀስ የምትቆረጧን ጫፍ በመቀስ እቆርጣለሁ ማለት ነው አንዳንዶቹ በጣም ትልልቅ ናቸው ለሁለት መቁረጥ ከፈለጋችሁ እንደ ምርጫችሁ እሱን ግን እጃችሁ በደንብ ከለመደ በኋላ ብታደርጉት ጥሩ ነው ለማች ከሆናችሁ ለመጀመሪያ ጊዜ ከሆነ እንደዚሁ ድፍኑን ስሩት ለምን ሲቀቀል እንዳይፈታባችሁ። በእርግጥ በዚህ ቪዲዮ ላይ ለመጀመሪያ ጊዜ በትሰሩም በቀላሉ እንድትችሉበት በሚያደርግ ዘዴ በሁለት መንገድ አሳያችኋለሁ። እዚህ ጋር ደግሞ የወይራ ዘይት እና የምግብ ዘይት አለኝ። ሁለቱ ለማንኪያ የሚሆን ከሁለቱም አደርግና የተከተፈ ሽንኩርት ላይ አድርጌ አቁላለዋለሁ። ሳቁላላ ታዲያ ኖርማል ለብ ለብ ነው እንጂ ከመጥን በላይ ጥብስ አድርጌ ሽንኩርቱን አላቁላላም። ይህ የምታዩት ኩባያ ደግሞ ሎሚና የሎሚ ጭማቂና ደብስ ሩማን የምሳፍርበት ነው። የሎሚ ጭማቂ አንድ ደብስ ሩማን አንድ አድርጌ ሶሱን ስሰራ የማደርገው ነው ማለት ነው። አያችሁ፣ ትችን ኩባያ ማንኛውንም መለኪያ መጠቀም ትችላላችሁ። ሽንኩርቱ ሽታው ይውጣ አላቁላላሁም ስላችሁ፣ ዝም ብሎ ሳይሆን በደንብ ነው ማቁላላው፣ ግን ከለሩን እስኪ ቀየር ጠበስ እስኪል አይደለም። ከዛ የፈረንጅ ቃረውን አደረግኩ ሽንኩርቱን ካቁላለሁ በኋላ ማለት ነው። የፈረንጅ ቃሪያውን አረግና ለብ ለብ አድርገን ነጭ ሽንኩርት ነው። ነጭ ሽንኩርቷ ላም ያለች ናት። ፈቅፍቅ ሆኖ በደቃቁ ጋር ካሮት በምፈቀፍቁት ጋር ሆኖ በደቃቁ በኩል በትንንሹ በኩል ሽንኩርቱን ፈቅፈቅ አረኩት። ከዛም በኋላ ተልጦ የተከተፈ ቲማቲም አደረኩኝ። አቁላላለሁኝ። በጣም አሪፍ ነው እናንተ ከተገበራችሁት ማለት ነው። የቲማቲም ድል ከአንድ እስከ ሁለት ማንኪያ ብታረጉበት በቂ ነው። በእርግጥ እንደ ቲማቲሙ ድልህ ከለር ሊወሰን ይችላል። ከለር ከፈለጋችሁ ሞቅ ማድረግ ትችላላችሁ። ግን የቲማቲም ድል ጣዕሙ ሙሉ ለሙሉ እንዳይወስድባችሁ የቲማቲም ድል ባታበዙ ይመረጣል። ምክንያቱም የዚህ የወረቃ ኢነብ አሰራር አይታችሁት ከሆነ ከለር የለውም። ኖርማል በሎሚ የተሰራ ነው የሚመስለው። ከዛም በኋላ ቅመም አደረገን፣ ለብ ለብ እናደርገው እና አሲር ሌሞን ወይም የሎሚ ጭማቂ በተመሳሳይ መጠን ከደብስ ሩማኑ ጋም እንደዛው እኩል መጠን ያላቸውን ደብስ ሩማን እንዲሁም አሲር ሌሙኑን እናደርጋለን። ከዛም ታጥቦ የተዘበዘፈውን ሩዝ ለሰላሳ ደቂቃ አጥባችሁ ዘብዝፉት። መጀመሪያ የተጠቀምኩት ሩዝ ለአንዱ ጠርሙስ የታሸገ የወረቃ ኢነብ ሁለት ኩባያ ሩዝ ይበቃችኋል። ማለት በዚህ ኩባያ አሁን በምታዩት ማለት ነው። ሁለት በቅዱኒስ በዛ ያለ አንድ ኩባያ የሚሆን ናና ደግሞ ከአንድ ኩባያ አነስ ያለ ማለት ነው የተጠቀምኩት የኩባያ መስፈሪያ መጠን 250 ሚሊ የሚይዝ ነው። የማለት ለምሳሌ በሼላ ከሆነ ሼላው ሙሉ ቅድም ያያችሁት እንትኑ ማለት ጣሳው፣ 250 500 ስንት መሰላችሁ? ሁለት ከግማሽ ነው የሚይዘው። የማለት ትልቅ ነው ጣሳው ስለዚህ፣ ጣሳው ሙሉ ሩዝ አይፈጅም። ጣሳ ሙሉ ሩዝ ከሰራችሁ ለሌላውም ይበቃችኋል። እሺ ሩዙን ናና እና በቅዱን ይሱን እናደርግና አሁን ጋዙን እስከ መጨረሻ እንቀንስና ለብ ለብ እናደርገዋለን። ድርቅ ያለ እንዳታደርጉት። ሺ አያችሁት፣ ዝግጁ ሆኗል። ግን ድርቅ ያለ አይደለም። ረጅም ደቂቃም እስኪ በስል አይጠበቅም። ለብ ለብ፣ ገልበጥ ገልበጥ አርጋችሁት፣ ክድ እናደርጉት። ከዛም በኋላ አንድ ሁለት ሶስት ደቂቃ ታገለብጡት አላችሁ፣ በቃ ጋዙን ታጠፋላችሁ። የብረድ ሳይበርድ እንዳጠቃልሉ፣ ወረቃ ኢነብ ቅጠሉን ያደርቅባችኋል። በደንብ ከቀዘቀዘ በኋላ የሰራችሁት አሹ በደንብ ከቀዘቀዘ በኋላ መክተፊያ ላይ አያችሁት። ቅጠሉን ጀርባና ፊት አለው አይደል? ይሄ ፊቱ ወደ ታች ነው የሚሆነው። ጀርባው ላይ ነው ሩዙን የምታረጉት፣ በሻካራው ጋር ማለት ነው። በደማቁ ጋር አያችሁት። እዚህ ሻካራው ላይ ነው ሩዝ የሚደረገው። ከዛም በኋላ መክተፊያ በተጠቀሙ ይመቻችኋል። መክተፊያ እንጨት ላይ ማለት ነው። ለመጠቅለል ቀላል ነው፣ ከትሪ ይልቅ ማለት ነው። እናንተ እንደተመቻችሁ ከፈለጋችሁ የጉሽናው ሴራሚክ ላይ በዛ ያለ ወረቀ አይነ በመድ አድርጋችሁ ቶሎ ከዛ ሐሹ እንደዚህ በመድ አድርጋችሁ ቶሎ ቶሎ መጠቅለት ትችላላችሁ። ለመጀመሪያ ጊዜ የምጠቀልሉ ልጆች ስጠቀልሉ ሩዝ አታብዙ። ምክንያቱም ከበዛ ሲበስል ውስጡ ጥሬ ያልበሰለ እናገኝበታለን። እስካነሰ ደግሞ ባዶ ወረቀት ይሆንብናል። ስለዚህ መጠኗን ሳታሳንሱ፣ ሳታበዙ በዚህ መልኩ ቅጠሉ ላይ ካረጋችሁ በኋላ እንደምታዩት እጠቀልላለሁ ማለት ነው። ስጠቀልሉ በጣም ከመጥን በላይ ጥብቅ አድርጎት ሳይሆን ጠበቅ ለማድረግ ሞክሩ። ያያችሁ ጣቴን ያዛረጋት አለሁ ጠበቅ እንድትልልኝ ማለት ነው። ዝም ብላችሁ ጥቅልል ሳይሆን ጠበቅ አድርጋችሁ ያዟት። በጣም ከሆነ ደግሞ ቅጠሉንም የመቆረጥ ባህሪ ስላለው ከመጥን በላይ አትጫኑት። በዚህ መልኩን ጠቀልላለን። ፕላስቲክ መጠቅለል ለምትፈልጉ ደግሞ ቪዲዮን በደንብ እስከ መጨረሻ ተከታተሉ። በላስቲክ ሲሆን ቀላል ነው። ቀላል የሆነው ለምንድን ነው? በደንብ ነው የሚጠቀልልልን አይፈታብንም ማለት ነው። አሁን ታይታላችሁ በላስቲክ እንዴት እንደምጠቀልል። ይፋልኮን ለሳንድዊች ወይም ሰሙን ሳንድዊች የምናደርግበት ነው። በዚህ በኩል ደማቅ ጽሑፍ አለው። በዚህ በኩል ጽሑፍ የለውም። ጽሑፍ በሌለው በኩል ከለሩ እንዳይለቅብን ምግቡ ላይ ማለት ነው። መክተፊያ ላይ ከደረግ ነው በኋላ፣ ቅጠሉን አሁንም እንዳሳዩዋችሁ በጀርባው በኩል ነው የምናደርገው። በሻካራው በኩል ሩዝን የምናደርገው ማለት ነው። ከዛን በምታዩት መልኩ ከአንድ ማንኪያ ከትልቁ ማንኪያ ያነሰ ሩዝ በቂ ነው። ሙሉን አይችለውም። ምክንያቱም ከበዛ እንደነገርኳቸው ሲበስል መጠኑ ትልቅ ስለሚሆን ወፍራም ይሆንብናል። በዛ ላይ ደግሞ ሙሉ ለሙሉ ላይበስሉ ላይ ይችላል። ለምን ጥቅጥቅ ስለምናደርገው ማለት ነው። እሺ፣ ላስቲኩን መክተፊያ ላይ ካነጠፉን በኋላ ወረቃ ኢነቡን ካረኩ በኋላ በቪዲዮ እንደምታዩት ካደረግኩኝና ከጠቀለልኩ በኋላ አያችሁ፣ እቺ ጣቴ አራት ጣቴ እዛ ጋ ላስቲኩን ደርባ የያዘችው ጋር፣ እቺ ማጣቴ ደግሞ የላስቲኩን ጫፍ ትይዛለች ማለት ነው። አያችሁ እንዴት እንዳረኩት፣ መጀመሪያ ወረቃ ኢነቡን በሩዙ ጠቀለልኩት። ከዛን ነው ጫን ብዬ ያቺን አራት ጣቴን ጫን ላለው ወደ ኋላ ማለት ነው። ይሄን ደግሞ ወደፊት ጣቴን ሳባረገዋለሁ። አያችሁት? እንደዚህ ስታረጉት የምታምር ራሷን የቻለች ወረቃ ኢነብ ጠቀለላችሁ ማለት ነው። በዚህ መልኩ ሁሉንም እኔ ጠቀለልኩት። ሲያፈጥናችሁ፣ እናንተ በሚያፈጥናችሁና በምትፈልጉት በቀለላችሁ ተጠቀሙ ለምሳሌ መሀል ላይ ላስቲኩ ዘይት እየበዛበት ከሄደና ና ሙልጭ የሚያረጋችሁ ከሆነ ሙልጭ ሙልጭ ካረገ በሶፍት ጠርግ አድርጉት። ከስር ደግሞ ከትር ይልቅ መክተፊያ ብትጠቀሙ ስራችሁን ያቀልላችኋል። በላስቲክ የተጠቀለለው እንዴት እንደሚያምር አያችሁት። ይህ ደግሞ በእጅ ነው። እናንተ በሚመቻችሁ ጠቅልሉት። ቪዲዮን ተወዱት ያላችሁ ብዬ ተስፋ አደርጋለሁ። እንግዲህ በዚህ መልኩ ከጠቀለላችሁ በኋላ እኔ ለቪዲዮም እንዲያመቸኝ ነው። አንድ የመጀመሪያ ጠቅልላችሁ ሳህን ላይ አድርጉት። ከዛም በኋላ እንዴት አድርጋችሁ እንደምትቀቀሉት ደግሞ አሳያችኋለሁ። የተረፏችሁን የተወሰነ ቅጠል ደግሞ ድስት ስርም ከድስቱም በላይ ስለምታረጉ ትንሽ ቅጠል አስቀሩ። አያችሁ። ድንቹን ወፈር አድርጋችሁ በክቡ ከቆረጣችሁ በኋላ የምትሰሩበት ድስት ስር ከስር ታረጉት አላችሁ። አያችሁት። ከዛ የወረቃ ኢነብ ቅጠሉን ደግሞ ታነጥፉትላት አላችሁ። እንደዚህ ማለት ነው ውዶቼ። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔንም አበረታቱኝ። ጥያቄ አስተያየት፣ በዚህ ቪዲዮ ያልገለጽኩት ስለ ወረቃ ኢነብ ካለ ከእውቀታችሁ አንጻር የምትሰሩ ልጆች አስተያየት ብጽፉ ሁላችንም እንማርበታለን። ግልጽ ያልሆነላችሁ ጥያቄም ካለ ጠይቁኝ። በምታዩት መልኩ እንደዚህ ካስተካከላችሁት አይፈታባችሁም። አያችሁት? በደንብ እንዳያስተካክላችሁ አስቀምጡት። ስታስቀምጡት ማለት ነው የምትጠቀሙት ድስት ደግሞ መጠኑ እንደዚሁ ጎኑ ላይ ሊይዝላችሁ የሚችል ቢሆን ይመረጣል፣ በቀላሉ ሳይፈታ እንዲበስልላችሁ ስጨርስ ከላይም የወረቃ ኢነብ ቅጠሉን ሸፈንኩት። ይህ የሚረዳው እንዳይጠቁር ያገዘዋል ማለት ነው። ከዛ እንደዚህ መልኩ ካረኩ በኋላ ከበድ ያለ ሳህን ካላችሁ አድርጉ። ከሌላችሁ ማንኛውንም ሳህን ሆኖ ግን ሙቀት መቆጣጠር የሚችል የማይሰነጠቅ የማይቀልጥ ሳህኖችን መጠቀም አትርሱ። እዚ ጋ ሁለ ማጅ ያለ እኔ አንዱን ነው የመጠቀመው የዶሮ መረቅ ማለት ነው። መካባት ማጅ የሚሉትን አንዱን በሙቋ በጠብጣለው። ውሃ አናበዛም፣ ምክንያቱም ውሃ ካበዛችሁ ውሃ ውሃ ነው የሚለው። ውሃ ሳታበዙም መጠኑን አነስ ካደረጋችሁት ቆንጆ ጣዕም ያለው እስከ መጨረሻው ውሃ ሳይበዛበት ይበስላል ማለት ነው። በጣም ትንሽዬ ጨውና ሁለት ማንኪያ ስኳር ነው ወይም አንድ ማንኪያ ከግማሽ ስኳርን ያደረኩት ያደረግኩት ቅድም። እዚህ ጋር ደግሞ ትንጥዬ ጨው ነው፣ ምክንያቱም ማጆ ጨው አለው። እንደገና አሁን ጨው ጨመርን። ቅድም አሹ ጨው አለው ስለዚህ ጨው እንዳታበዙ። ከዛን የወይራ ዘይትና የምግብ ዘይት እናደርግበታለን እንደ አስፈላጊነቱ። ከፈለጋችሁ አንዳንድ ማንኪያ ከፈለጋችሁ ልትለም ማንኪያ ብቻ አታብዙበት ዘይት፣ በተለይ ዘይት ዘይቱን አታብዙበት። ከዛን አንድ ማንኪያ ደብስ ሩማን ውሃ ውስጥ እናደርግና በጠቅላላ ውሃ መካባት ማጂ፣ ይሄ የዶሮ መረቅ የምንለውን ስኳር፣ ጨውና ደብስ ሩማኑን በጥብጠን ወረቃ ኢነቡ ለመቀቀል እንዲያመቸን የምናዘጋጀው ፈሳሽ ነው። የተጠቀምኩት ውሃ ሙቅ ውሃ ወይም የፈላ ውሃ ነው። ይህ የወረቃ ኢነብ መክደኛ ከሌላችሁ ማንኛውንም ሳህን እንደዚህ መጠቀም ትችላላችሁ ማለት ነው። ሙቀት ሊቆጣጠር እንጂ ችግር የለውም። የሳህኑ አይነቱ እና ዝርግ የሆነ እንዲሁም ደግሞ ሳህን ውስጥ በቀላሉ ልታወጡትም ልታስገቡትም የምትችሉት ሳህን መሆን አለበት። በኋላ ለመክፈት የማያታግላችሁ ማለት ነው፣ እና ዝርግ መሆን አለበት። እሺ ታዲያውን ሙቋ ባዶ ዕቃ የወረቃ ኢነቡን ውሃ ሞላውበት። ለምን ሰሃን የሚካበድ ከሌላችሁ የተዘጋጀ በቀላሉ በዚህ መልኩ ማብሰል ትችላላችሁ። ቡታጋዝ ላይ እንጥደውና ሰሃኑን አድርገን፣ ቆይ መጀመሪያ ሶሱን አላደረኩም ልንገራችሁ። አሁን ሶስ እናደርግበታለሁ። ሶሱን ስታደርጉ ከስር ግማሽ ድረስ ወረቃ ኢነቡን የጠቀለላችሁትን ግማሽ ድረስ መምጣት አለበት። ውሃው ወደ ላይ ዝልል እንዳይል፣ ግማሹ ላይ ሆነ ወደ ጫፉ ላይ እስኪመጣ ድረስ ሙቋሃው መድረስ አለበት። አያችሁት? ገና ነው። ወደ ጫፉ አልመጣም። ከዛ ከደንኩት ሳህኑን። ከዛ ያንን ብርጭቁ ውሃ የሞላውበትን ጠርሙሱን ሳህኑ ላይ ነው የጫንኩት። አያችሁት? ሳህኑ ላይ እንዲስጭኑበት ይፍላ። አንድ ሀያ ደቂቃ ሰላሳ ደቂቃ ይፍላ። እንዲህ ሲፈላ ጋዙን እስከ መጨረሻ ያጣነሳችሁ ከላይ ያለውን ክብደት እናነሳና እንከድነዋለን ማለት ነው። አያችሁት በቃውን ፈልቷል። ጋዙን እስከ መጨረሻ ቀንሽ፣ እከድነዋለሁ። ሳህኑን አላነሳም፣ እዛው አብሮ ይበስላል። ሳህኑን አጥሩ የሚባል ሳህን ተጠቀሙ። ከዛ አንድ ሰዓት ይፍጭ፣ አንድ ሰዓት ከሃያም አንድ ሰዓት ተኩልም ይፍጭ። ከዛ በላይ አይፈጅም። ልክ ሲበስል ሎሚ እንደምታወጡ ቅድም በሰፈርኩበት ሲኒ ሳንሞላ ወይም ሞልተን እንዳስፈላጊነቱ እንጨምርበታለን። እኔ ሳልሞላን የጨመርኩት ቆንጆ ነበር የሆነልኝ። ከዛን ለአስር ደቂቃ በሎሚ እንደዚህ እዛው ጋዙ እንደተቀነሰ ከበሰለ በኋላ ይብረድ። ሲበርድ ከለሩ አይቀየርም። ከዛ እናቀርበዋለን ሲቀዘቀዝ። ትኩሱንም መብላ ከፈለጋችሁ እንደ ምርጫችሁ። ድንቹን ደግሞ ቅርጽ ማውጫዎች ውስጥ ካላችሁ እንደ የበሰለውን ድንች በቅርጽ ማውጫ ቆራርጣችሁ እንደ ዲኮር መጠቀም ትችላላችሁ። ጣሙ በጣም ልዩ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ